በእግዚአብሔር የተመሰገነው ሰላማችሁ በዚህት ይበል። እንግዲህ ዛሬ የመጣሁበት ጉዳይ ከመጀመሪያ ቪዲዮ ሰምታችሁታል ብዬ ተስፋ አደርጋለሁ። ሁለት ወንድሞቻችን በሳውዲ አረቢያ ለ13 ዓመት እስር ቤት ሲሰቃዩ ኖረዋል። በማይታወቅ ሁኔታ ነው። እሱ ምንድን ነው አንድ ሱዳኒ ሞቶ በጥርጣሬ እነሱ በማያውቁት መንገድ ለ13 ዓመት አስቡት እስቲ እስር ቤት በጣም ከባድ ነው። እውነት ለመናገር እዚህ ጋ ልላችሁ የፈለኩኝ እስር ቤት ምን ያህል ከባድ እንደሆነ ታውቃላችሁ። እስር ቤትም ያላችሁ እና ደግሞ ከእስር ቤትም ወደ ኢትዮጵያ የገባችሁ ልጆች ካላችሁ በጣም ከባድ ነው። እስር ቤት የቀመሰው ነው የሚያውቀው። እኔ እስር ቤት ምን እንደሆነ አላውቀውም፣ ግን በጣም ነው የሚያንገሸግሸኝ። የእስር ቤት ሕይወት በጣም ከባድ እንደሆነ ጓደኞችም ስለሚነግሩኝ፣ በውጭ ሚዲያ ላይም ስለምሰማ እስር ቤት ለማንም እኔ አልመኝም። እስር ቤት ከባድ ነው፣ የእስር ቤት ህይወት እና በማይታወቅ ሁኔታ ነው፣ በጥርጣሬ ነው እንግዲህ እስር ቤት ተይዞ ለአስራ ሶስት አመት ሲሰቃዩ የነበረው እንደምታውቁት፣ የሳውዲ ህግ በጣም ከባድ ነው እና እነሱ ያው ሱዳኒው ማን እንደገደለው አይታወቅም፣ በጥርጣሬ ነው እነሱ እስር ቤት ገብተው ያን ያህል አመት ተሰቃይቶ አሁን ነጌ ሀሙስ የመጨረሻ ፍርድ ነጌ ሀሙስ ነው ማለት ነው። እውነት በጣም ይከብዳል፣ ልብ ይነካል። አቤቱ ጌታ ሆይ አንተ አስባቸው። በጣም ይከብዳል ነገር እውነት ወንድሞቻችን። ውድ የተመልካቾቻችን እንግዲህ የወንድሞቻችን ድምጽ እንሆን። ሁላችንም ነጌ ነው አንድ ቀን ብቻ ነው ያለን። እኔ ራሱ የነሱ መልእክት የሰማሁት አሁን ነው፣ ከመሸ በኋላ ነው የሰማሁት። ቀን እንኳን ድምጽ እንዳልሆናቸው እኔ ብዙም ተከታይ የለኝም። ለምን አስር ሰው አይሰማውም? ይሄንን መልእክት ማለት ነው። ለወንድሞች ድምፅ ልሆን ብዬ ነው የተነሳሁት። እና ነጌ ብቻ ነው ያላቸው ነጌ ሐሙስ እንግዲህ የሞት ፍርድ ነው የሚፈረድባቸው። ወገኖች፣ እባካችሁ በተለይ ትልልቅ ፔጅ ያላችሁ እና ደግሞ ብዙ ተከታይ ያላችሁ የእነዚህ ልጆች ነፍስ እንታደግ። እውነት ይከብዳል፣ በጣም ይከብዳል፣ ልብ ይሰብራል። በእኔ ቦታ ይሄ ቢሆን ብለን እስቲ እናስብ። በእናንተ ቦታ ይሄ ነገር ቢሆን እንዴት ነው ምን ያህል እንትን ነው የሚኖራችሁ? እውነት በጣም ይከብዳል። እኔ ከሰማሁት በኋላ ልቤ ነው የሰበረኝ ማለት ነው። ለምን ያለነው በሰው ሀገር ነው። ሁላችንም ማለት ነው በሁላችንም ይደርሳል። ለምን የማይሆን ነገር የለም። ነገ ይህንን ነገር በእኔ አይደርስም ተብሎ ወደኋላ ማለት የለብንም። እውነት ከተቸገሩት አብራችሁ መቸገር አለባችሁ። ከሚያለቅሱት ደግሞ አብራችሁ ማልቀስ አለባችሁ። እባካችሁ እባካችሁ፣ ድምፅ ሁኑዋቸው። እነዚህ ሁለት ወንድሞቻችን ከሞት እንታደጋቸው፣ ነፍሳቸው እናድን ባይ ነኝ ማለት ነው።